ዛሬ ጉደኛ የሆነ የቫይታሚን ሲ ክሬም ይዤላችሁ መጥቻለሁ። ፊቴን እንደዚህ ፏፍክት ያስመሰለልኝ ልክ እንደ ወጣት ፊት ያስመሰለልኝ የዘጠና አመት አሮጊት የሀያ አመት ወጣት የሚያስመስል በውድ ብር የሚገዛ የቫይታሚን ሲ ክሬም ነው ይዤላችሁ የመጣሁት። የምሬ ነው ምላችሁ፣ መቶ ፐርሰንት እርግጠኛ የሆንኩበት ፊታችሁ ፏፍክት የሚያደርግላችሁ፣ ጥቁር ነጠብጣብ ካለባችሁ፣ ማዲያት ካለባችሁ፣ ፊታችሁ እንዳይሸበሸብ፣ ቆዳችሁ እንዳይበላሽ፣ በቤታችሁ ውስጥ ከኬሚካል ነጻ የሆነ ናቹራል የሆነ ክሬም እንዴት አድርጋችሁ እንደምትሰሩ ነው ማሳያችሁ። ቪዲዮውን እስከ መጨረሻ ተከታተሉት፣ ላይክ አድርጉት። በተለይ ቦጎር ካለባችሁ ቦጎር የሚወጣባችሁ ከሆነ ሲጠፋ ጥቁር ነጠብጣብ ጥሎባችሁ ይሄዳል። ጥቁሩን ነገር ያጠፋላችኋል። ይሄንን ክሬም በቤታችሁ ሰርታች ተጠቀሙት። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙ ነግራችኋለሁ። በዋነኝነት እዚህ ጋር የምጠቀማቸው ብርቱካንና ካሮት ነው። ካሮቱን በመጀመሪያ እፈቀፍቀዋለሁ። ቪዲዮው አጭር ነው፣ ተረጋግታችሁ አይታችሁ ልክ እኔ እንደሰራሁት ሰርታችሁ ተጠቀሙት። ፈጠን ፈጠን እያረኩ ነው ማሳያችሁ። ካሮቱን በዚህ መልኩ እፈቅፍቄዋለሁ። ብርቱካኑን ልጣጩ ነው የምጠቀመው፣ ያንን እንበላዋለን፣ ይህንን እበላዋለሁ። ልጣጩ ነው የምጠቀመው። በሚገርም ሁኔታ የብርቱካን ልጣጭ ቫይታሚን ሲ መቶ ፐርሰንት ነው የያዘው። ናቹራል የሆነ ታምረኛ የሆነ የፊት ክሬም ነው ዛሬ ማሳያችሁ። ሁላችሁም ተጠቀሙት። ቀላል አሰራር ነው። በሁላችሁም ቤት ይገኛል። በተለይ ኢትዮጵያ ላላችሁ ሁላችሁም በቤታችሁ ስላለ እንደዚህ ብርድ ፊታችሁ እንዳያበላሽባችሁም ፊታችሁ ፀሐይ የሚያጠቁርባችሁ ከሆነ ማዲያት ካለባችሁ ይህንን በቀላል መንገድ እንደዚህ በቤታችሁ ሰርታችሁ ተጠቀሙት። ካሮቱን ፈቅፍቄ ብርቱካን ልጣጩን በዚህ መልኩ አጥቢያቸዋለሁ። በመጀመሪያ በደንብ አርጋችሁ ጠቡት፣ በጨው አርጋችሁ ለፊታችሁ ክሬም ስለምትሰሩ ጽድት አድርጉት። በዚህ መልኩ ሁለቱንም ሁለት ብርጭቆ ውሃ ጨምሬ በሳት ለአስር ደቂቃ አበስላቸዋለሁ። ታምረኛ የሆነ የፊት ክሬም ነው። እውነት ነው የምላችሁ፣ ለእኔ የጠቀመኝን ነው የማካፍላችሁ። ይኸው በዚህ መልኩ በስሎልኛል። አቀዝቅዤ አጠለዋለሁ። ማሳደር ትችላላችሁ። ፍሪጅ ውስጥ እንደዚህ ማሳደር ትችላላችሁ። አንድ ላይ ቆዳውን አልጥለውም፣ እሺ ስክራፕ ሰራበታለሁ። ቆዳውን አልጥለውም። ፍጭት አድርጌ ፊቴ ላይ ስክራፕ ሰርቼ ቀባዋለሁ። እንዳትጥሉት ቆዳውን። እዚህ ጋር ናቹራል የሆነ በቤት ውስጥ የተሰራ እርድ ግማሽ ማንኪያ ጨምሬያለሁ። ባጠለልኩት በውሃውን ግማሽ ማንኪያ እርድ ጨምሬያለሁ። አያችሁ ቪዲዮ እስከ መጨረሻ እዩ ምላችሁ፣ ለዚህ ነው ግዴታ ነው። እርድ እርድ ጥሩ ለፊታችን ለቆዳችን ብዙ ብዙ ጥቅሞች አሉት። በተለይ ለማድያት እዚህ ጋር ነሻ ጨምራለሁ። ነሻ ከቤታችሁ ውስጥ መጥፋት የሌለበት ነገር ነው። እንደምታውቁት የኔን ቻናል ገብታችሁ እዩት። የኔን የፀጉር ውህዶች ነሻ እያንዳንዳቸው ቪዲዮዎቼ ነሻ አለባቸው። እኔ የሚጠቅመኝን ነገር ነው የምሰራው እንጂ በሰው እያየሁ አይደለም። ለእኔ የጠቀመኝን ስለሆነ ነሻ፣ ለእኔ የጠቀመኝን ስለሆነ እናንተ የሚጠቅማችሁ ከሆነ ነሻ ከቤታችሁ ውስጥ መጥፋት የለበትም፣ ለህፃናት ለራሳችሁ ልክ እንደ ኮንዲሽነል ለጸጉራችሁ ማለት ነው። ቆዳችሁ በተለይ ማድያት ካለባችሁ ነሻ ከቤታችሁ ውስጥ መጥፋት የለበትም። ከብዙ ነገር መጠቀም ትችላላችሁ። እውነቴን ነው። ሙላችሁ ይኸው በዚህ መልኩ ሰርቼ ጨርሼለት አለው። ክሬሙ ይሄንን ይመስላል። ሌሎች ግባቶች ምን ጨምራለሁ? ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ልክ እንደዚህ ነው፣ ቅጥነቱ ውፍረቱ፣ ልክ እንደዚህ ነው መስራት ያለባችሁ። እዚህ ጋር በዋነኝነት የኮኮናት ኦይል ጨምራለሁ። ኦሪጂናሉ ነው። ለቆዳችሁ ስትጠቀሙ ኦሪጂናል የሆነ ነገር ተጠቀሙ። የወይራ ዘይት መጨመር ትችላላችሁ። የወይራ ዘይት፣ የኮኮናት ዘይት ጨምር ያለው የኮኮናት ዘይት ከሌላችሁ ቫዝሊን መጨመር ትችላላችሁ። ትንሽዬ ቫዝሊን፣ ግን ትኩስ መሆን አለበት። የምትሰሩትን ልክ ከእሳት እንዳወጣችሁ ቫዝሊን ጨምሩበት ትንሽዬ የኮኮናት ዘይት አንድ ማንኪያን የጨመርኩት የኮኮናት ዘይት ከሌላችሁ ቫዝሊን ከሌላችሁ የወይራ ዘይት ጨምሮበት አንድ ማንኪያ የወይራ ዘይትም ለቆዳችን በጣም አሪፍ ነው አያችሁት ክሬሜን ይሄንን ይመስላል ዩትስ እንዴት እንደሚያምር እንዴት አባቱ እንደሚያምር እጅሽን ይባርክ በሉኝ እሺ በኮሜንት እጅሽ ይባረክ እጅሽ ይባረክ በሉኝ ግን ሰርታችሁ ተጠቀሙት፣ ማየት ብቻ አይደለም። ይሄ ምንም አይነት ጉዳት የለው፣ ምንም አይነት ጉዳት የለውም ከጥቅም ውጪ። ቀላል አሰራር ስለሆነ ግብአቱም ቤታችሁ ሁላችሁም ግቤት ስለሚኖር፣ ሁላችሁም ሰርታችሁ ተጠቀሙት። ልክ እንደዚህ ከጨረሳችሁለት በኋላ በንጹህ ፊታችሁ ነው የምትጠቀሙት፣ በንጹህ ፊታችሁ አያችሁት? ዋው! አሁን እየተቀባሁ አሳያችኋለሁ። ይሄው ይሄንን ይመስላል። አሁን በደንብ አድርጌ እየተቀባሁት ነው። ፊቴን ፊቴን በሳሙና በደንብ ታጥቤዋለሁ። ፊታችሁ ንጹህ መሆን አለበት ስትቀቡ ተቀብታችሁ ለአስር ደቂቃ ቆይታችሁ ስታጠቡትና እንደዚህ ክሬም ካላችሁ ክሬማችሁ ትቀባላችሁ። በማንኛውም ሰዓት መቀባት ትችላላችሁ። ልትተኙ ስትሉ ማታ ማታ መቀባት ትችላላችሁ። ታጥባችሁ ክሬማችሁ ተቀብታችሁ ለመተኛት፣ በማንኛውም ቀን ቀንም መቀባት ትችላላችሁ። ለአስር ደቂቃ ለሀያ ደቂቃ ቆይታችሁ ታጥባችሁ፣ ከዛ ክሬማችሁ ልክ እንደዚህ እንደኔ ተጠቀሙት። የዛሬ ቪዲዮ ይህንን ይመስል ነበረ። ቪዲዮውን ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሚንት ላይ አስቀምጡልኝ፣ እመልስላችኋለሁ። አያችሁት? ዋው! እዩት፣ ፊቴ እንዴት ጥርት እንዳደረገልኝ። እስኪ የድሮ ቪዲዮ እና የአሁን ቪዲዮ እዩ።